ሰላም ጤና ይስጥልኝ፣ እንደምንቆያችሁ ውድ አድማጮቻችን። የፋስት ስፖርት ዩብ ነው። የአውሮፓ ሻምፒየንስ ሊግ ጨዋታዎች ከማክሰኞ ጀምሮ መካሄድ ይጀምራሉ። ማክሰኞ ምሽት አራት ሰዓት ቼልሲ በሜዳው ስታንፎርድ ብሪጅ ከቤኔፊካ ጋር ይፋለማል። የቼልሲው አሰልጣኝ ዞ ማሪስካ በፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። አሰልጣኝ ዞ ማሪስካ ያነሷቸውን ዋና ዋና ነጥቦችን እንመለከታለን። በማብራሪያቸው አሰልጣኝ ዞ ማሬስካ ስለ ካይሴዶ ጉዳት፣ ስለ ጂኦ ፔድሮ ና ሳንቶስ የጉዳት ዜናዎች መኖራቸውን አንስተዋል። የእነዚህ ተጫዋቾች ያሉበትን ሁኔታ እንመለከታለን። ፓልመርን በተመለከተ እንደዚሁ የምናነሳቸው ነጥቦች ይኖራሉ። እንግዲህ አጠቃላይ ጨዋታውን የተመለከተ መረጃ አደርሳችኋለሁ። አብራችሁን ቆዩ። እንግዲህ የአውሮፓ ሻምፒየንስ ሊግ የሁለተኛ ዙር ጨዋታዎች ማክሰኞ፣ ሮብ ና ሐሙስ በሚደረጉ ጨዋታዎች ቀጥሎ ይደረጋል። ቼልሲ እንግዲህ በሜዳው ስታንፎርድ ብሪጅ የጆዜ ሞሪኒዮን ክለብ ቤኔፊካን የሚገጥም ይሆናል። እንግዲህ ቤኔፊካ ባለፈው በነበረው የመጀመሪያ የሻምፒየንስ ሊግ ጨዋታ በአዘርባጃኑ ክለብ ካራባግ ሶስት ለሁለት መሸነፉ እናስታውሳለን። ይህን ተከትሎ እንግዲህ አሰልጣኙን በማሰናበት ጆዜን አዲሱ የክለቡ አሰልጣኝ አድርጎ ሾሟል። እንግዲህ ቤኔፊካ አሁን ላይ በፖርቹጋል ሊግ ሊጋ ፖርቹጋል በሚባለው ውድድር ማለት ት ነው። 17 ነጥቦችን በመያዝ ሶስተኛ ደረጃ ላይ ይገኛል። በአንጻሩ ቼልሲ በእንግሊዝ ፕሪምየር ሊግ 8 ነጥብ በመሰብሰብ 8ተኛ ደረጃ ላይ ይገኛል። ሁለቱም ክለቦች በአውሮፓ ሻምፒዮንስ ሊግ በመጀመሪያው ዙር ሽንፈትን አስተናግደዋል። ስለዚህ ዜሮ ነጥብ ላይ ይገኛሉ። ቤኔፊካ በካርባራግ እንግዲህ ካርባራግ ዝቅተኛ ክለብ ቢሆንም በአስደናቂ ተጋድሎ ቤኔፊካ ሜዳ ድረስ ሄዶ ሶስት ለሁለት አሸንፏቸው ነው የተመለሰው። በአንጻሩ እንግዲህ ቼልሲ በአውሮፓ ሻምፒዮንስ ሊግ ከባየር ሙኒክ ጋር ተፋልሞ በአሊያንዝ አሬና ስታዲየም ጀርመን ላይ እንዲሁ ሶስት ለአንድ ተሸንፎ ነው ወደ ስታምፎርድ ብሪጅ የተመለሰው። እንግዲህ ማክሰኞ ምሽት አራት ሰዓት ላይ ከቤኔፊካ ጋር የሚያደርጉት ጨዋታ በጉጉት ይጠበቃል። አሰልጣኝ ኢንዞ ማሬስካ በፕሬስ ኮንፈረንስ ላይ ተገኝተው ጨዋታውን በተመለከተ ማብራሪያ ሰጥተዋል። ጋዜጠኞች በርካታ ጥያቄዎችን አንስተውላቸው አሰልጣኝ ኢንዞ ማሬስካ ሀሳብና ማብራሪያቸውን ሰጥተዋል። በቼልሲ ቤት የጉዳት ዜና መኖሩን ይፋ አድርገዋል። ካይሴዶ ጂኦ ፔድሮ፣ ሳንቶስ እነዚህ ወሳኝ የቼልሲ ተጫዋቾች ጉዳት እንዳጋጠማቸው አሰልጣኝ ኢንዞ ማሬስካ ተናግሯል የነዚህ ሶስት ተጫዋቾች ጉዳት ማለትም የጂኦ ፔድሮ የካይሴዶ ና የሳንቶስ ጉዳት እስካሁን የጉዳቱ መጠን አልታወቀም ማክሰኞ እስከ ስድስት ሰዓት ድረስ ባለው የጉዳት መጠናቸው ይታወቃል ይሰለፋሉ ወይስ አይሰለፍም የሚለው እንደዚሁ ከማክሰኞ ከማክሰኞ ቀን ጀምሮ የሚታይ ይሆናል ብለዋል ስለዚህ የመሰለፋቸው ነገር አጠራጣሪ እንደሆነ ነው እየተዘገበ የሚገኘው ጉዳታቸው ከባድ የሚባል አይደለም። ምናልባት ከቤኔፊካ ጋር የሚደረገው ጨዋታ ብቻ የሚያመልጣቸው ይሆናል። ከዛ በኋላ ግን ከሊቨርፑል በሚደረገው ጨዋታ ላይ ይደርሳሉ ተብሎ እየተዘገበ ይገኛል። ስለዚህ የነዚህ ተጫዋቾች የመሰለፋቸው ነገር ከማክሰኞ ምሳ ሰዓት በኋላ የሚታወቅ ይሆናል። አሰልጣኝ ንዞ ማሬስጋ እንግዲህ ምናልባት ጆ ፔድሮን ሊያስገቡት ይችላሉ። ካይሴዶና ሳንቶስ ግን የጉዳት መጠናቸው ትንሽ ከፍ ይላል። ከእነዚህ ተጫዋቾች መካከል የጉዳት መጠኑ ምናልባት አነስ ያለ ነው ተብሎ የሚጠበቀው ጆ ፔድሮ ነው። ሜቢ እሱ ሊሰለፍ ይችላል። ከዛ ውጭ ግን ካይሴዶና ሳንቶስ ይሰለፋሉ ተብሎ አይጠበቅም። እንግዲህ ጉዳትን በተመለከተ አሰልጣኝ ዞ ማሪስካ ያነሱት የእነዚህ የሶስት ተጫዋቾችን ጉዳት ነው። ፓልመር ኦሬዲ ለሶስት ሳምንት ከሜዳ እንደሚርቅ ተነግሯል ከሊቨርፑል ጋር በሚደረገው ቀጣይ ጨዋታ አይሰለፍም። ከዛም በኋላ ባሉ ጨዋታዎች ሁለትና ሶስት ጨዋታዎች ያመልጡታል። ስለዚህ የፓልመር አለመኖር የሚጠበቅ ነው። በአንጻሩ አስደስታችሁ ነገር ላቪያና ባዳሽሌ ሙሉ ለሙሉ እንግዲህ ለጨዋታው ፊት ሆነው በጨዋታው ላይ ይሰለፋሉ ተብሎ ይጠበቃል። ባለፈው በፕሪሚየር ሊጉ በተደረገው ጨዋታ ላይ ተቀይረው መግባታቸው እናስተውላለን። ገብተውም እንደዚሁ ጥሩ የሚባል እንቅስቃሴን አሳይተዋል። አሁን ከቤኔፊካ ጋር በሚደረገው ጨዋታ ግን ወደ ቋሚነት እንደሚመ መለሱ ይጠበቃል። ምክንያቱም ሳንቶስ በጉዳት ምክንያት የማይሰለፍ በመሆኑ ላቪያ ቅድሚያ ያገኛል እና ባዳሽሌም እንደዚሁ ባሉ ቦታዎች ክፍት ቦታዎች በመኖሯቸው ወደ ጨዋታው ይመለሳል። ስለዚህ ሁለቱም ተጫዋቾች ለጨዋታው ዝግጁ መሆናቸው ተረጋግጧል። አሰልጣኝ ዞማሬስካ ስለ ጆዜ ተጠይቀው ነበረ። ምንድን ነው ያሉት? ጆዜ በጣም ትልቅ አሰልጣኝ ነው። በቼልሲ ቤት ትልልቅ ድሎችን ያሳካ አሰልጣኝ ነው። ፕሪሚየር ሊጉን ደጋግሞ አንስቷል። በሻምፒየንስ ሊግም ዋንጫ ባያነሳም ጥሩ መፎካከርን አድርጓል። ስለዚህ እኔም የጆዜን ያህል ክብር ማሳካት እፈልጋለሁ። ፕሪሚየር ሊግን ደጋግሜ ማንሳት እፈልጋለሁ። የአውሮፓ ሻምፒየንስ ሊግም አንስቼ ውጤታማ አሰልጣኝ መሆን እፈልጋለሁ ሲሉ ለሀሳባቸውን ሰንዝረዋል። ጆዜ እንደዚሁ በከፍተኛ ሁኔታ አድንቋቸዋል። የቼልሲ ደጋፊዎች ስቲል በጣም ጆዜን ይወዷቸዋል ስለ ጆዜ ሲዘምሩ እሰም አለው ና አሰልጣኝ ጆዜ እጅግ ትልቅ አሰልጣኝ የማከብራቸው አሰልጣኝ ናቸው። በሄዱበት ክለብ ሁሉ ሌጀንድ ናቸው። በቼልሲ ቤት ሌጀንድ ነበሩ፣ ሪያል ማድሪድ ላይ ሌጀንድ ናቸው፣ ኢንተር ሚላን ላይም ሌጀንድ ነበሩ ና። ትልቅ አሻራ ያላቸው አሰልጣኝ ናቸው። ከሳቸው ጋር በመገናኘቴ ደስ ብሎኛል፣ እጅግ አከብሯቸዋለሁ የሚል ስለ ጆዜ ሀሳባቸውን ሰንዝሯል። ስለ ሰሞኑ ሽንፈት የተጠየቁት አሰልጣኝ ኢንዞ ማሬስካ ያናህል አታጋንኑት ነው ያሉት። ባለፉት ስድስት ወራት አጠቃላይ የተሸነፍኩት ጨዋታ ስድስት ጨዋታ ብቻ ነው፣ ከነዛ ውስጥ አምስት ጨዋታ ብቻ ነው አጠቃላይ የተሸነፍነው በስድስት ወራት ውስጥ። ከዛ ውስጥ አራቱ ጨዋታዎች በቀይ ካርድ ከሜዳ ተጫዋቾች ወጥተውብኝ ነው የተሸነፍኩት። ስለዚህ ያን ያህል የተጋነነ አይደለም። አስከፊ ደረጃ ላይ ቼልሲ ይገኛል ብዬ አልገምትም። መሻሻሎች አሉ። ቡድኑ በደንብ እየተዋሃደ ነው። ከዚህ በኋላ ባሉም ጨዋታዎች ላይ እንደዚሁ ጥሩ ስራ እንሰራለሁ ብዬ አስባለሁ ብለዋል። ስለዚህ አሰልጣኝ ዞ ማሬስካ ላይ አሁን ላይ እየተነሱ ያሉ ትችቶችን እንደማይቀበሉ ተናግሯል። አሰልጣኝ ዞማሬስካ አያይ ሰውም ቤኔፊካ በክለብ አለም ዋንጫዎች ላይ ያየነው ነው ቤኔፊካ አይደለም። አሁን ጠንካራ ቤኔፊካ ነው እየተመለከትን የምንገኘው። አዲስ አሰልጣኝ ቀይሯል፣ ጆዜን የመሰለ ታላቅ አሰልጣኝ አግኝቷል። ስለዚህ ከቼልሲ ጋር የሚያደርገው ጨዋታ ከቼልሲ ጋር የምናደርገው ከቤኔፊካ ጋር የምናደርገው ጨዋታ ቀላል ይሆናል ብዬ አላስብም ብለው ተናግሯል። እንግዲህ በክለቦች የዓለም ዋንጫ ላይ ቼልሲ ቤኔፊካን ማሸነፉ ሁላችንም የምናውቀው ነው። አሰልጣኝ ዞማሬስካ የተነሱ ባቸውን ትትቾች አጣጥለዋል። በአስር ተጫዋቾች ነው አራት ተጫዋቾች አራት ጨዋታዎችን ተጫውቼ የተሸነፍኩት በማለት እንግዲህ ከጋዜጠኞች ለተነሱላቸው ጥያቄዎች ሀሳባቸውን ተናግሯል። ሌላው ሻሎባ እንደሚሰለፍ ይጠበቃል። በእንግሊዝ ፕሪሚየር ሊግ ቀይ ካርድ ማግኘቱ ይታወሳል። ባለፈው ሳምንት ከብራይተን ጋር በተደረገው ጨዋታ ነገር ግን ይህ የሚሰራው ለእንግሊዝ ፕሪሚየር ሊግ ብቻ በመሆኑ ቻሎባ በሻምፒዮንስ ሊጉ እንግዲህ ከቤኔፊካ ጋር በሚደረገው ጨዋታ የሚሰለፍ ይሆናል። ፎፋና የጭንቅላት ህመም እንዳጋጥመው እየተነገረው እየተነገረ ነው። በዚህም ምክንያት ፎፋናም እንደዚሁ የማይሰለፍ ይሆናል። አሰልጣኝ እንዞ ማሬስካ ሊጠቀሟቸው የሚችሉ ግምታዊ አሰላለፎች በተለያዩ የስፖርት ተንታኞች ዘንድ እየተነሱ ነው። እንግዲህ ታዋቂ የሚባሉ የስፖርት ተንታኞች በዋናነት አሰልጣኝ እንዞ ማሬስካ በዚህ ጨዋታ ላይ ይዘው ሊገቡት ይችላሉ የተባለውን አሰላለፍ መርጫ አለውና ያንን እንመልከት። በረኛን ሳንቼዝን ይጠቀማሉ ተብሎ ይጠበቃል። ጀምስ አለ። ባዳሽሌ ከጉዳት አገግሞ ወደ ሙሉ ጨዋታ ወደ ቋሚነት ይመለሳል። ባዳሽሌ እንደዚሁ በቋሚነት የሚሰለፍ ይሆናል። አሎባ አለ ኩኩሪያ፣ ኢንዞ ፈርናንዴዝ እንደዚሁም ምናልባት የካይሴዶ ነገር አጠራጣሪ ነው። ቢሆንም ግን ሊሰለፍ የሚችልበት እድል ካለም ካይሴዶ በቋሚነት ሊካተት ይችላል። ላቪያ እንደዚሁ በቋሚነት ይሰለፋል። ጊተንዝ ኔቶ፣ እና እንደዚሁም ደግሞ ስቲቫኦ የቼልሲን የቋሚ 11 ተጫዋቾችን አሰልጣኝ ይዞ ማሬስጋ ይዘው፣ እነዚህን ተጫዋቾች ይዘው ይገባሉ ተብሎ ይጠበቃል። እንግዲህ ይህ ጨዋታ እጅግ ወሳኝ ጨዋታ ነው። ቼልሲ ባለፉት ተከታታይ ጨዋታዎች ሽንፈትን እያስተናገደ ነው። በአውሮፓ ሻምፒዮንስ ሊግ ሽንፈትን አስተናግዷል። በፕሪሚየር ሊጉ ሽንፈትን አስተናግዷል፣ ነጥብ ጥሏል። እና አሁን ላይ ቼልሲ ጥሩ እንትን ላይ ባለመሆኑ ይህን ጨዋታ በማሸነፍ እንግዲህ የቼልሲ ደጋፊዎችን ይክሳሉ ተብሎ ይጠበቃል። እና ጨዋታው ማክሰኞ ምሽት አራት ሰዓት ላይ የሚደረግ ይሆናል። ሌሎች አዳዲስ መረጃዎች ሲኖሩ ተከታትዬ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ ያመሰግናለሁ። መልካም ጊዜ።